ያለበት ነገር ጊዜያችን እናናጠፋም። ሥላሴ የሚል ባይብል ላይ የለም። ሥላሴ ዶክትሪን ነው፣ ባይብል ላይ የለም። ምልክነ በቃ ባይብል ላይ በሌለ ነገር እናንተ አናውራም። ለምን መሰለ? ትርፉ ቁንጭ ማልባት ነው። እሺ፣ በጣም ጥሩ ኢየሱስ ከማርያም በፊት ነበረ? ከማርያም በፊት ነበረው? እስቲ፣ እስቲ አንቀጽ ጠይቅ፣ እስቲ ከማርያም በፊት ነበር የሚል ከማርያም በፊት ለመኖሩ አንቀጽ ነው የፈለግከው? አንቀጽ ጥቅስ ማርያም በፊት ለመኖሩ አንቀጽ የለውም። ከማርያም በፊት እንዳለ ከማርያም በፊት እየሰማህ ነው አይደል? ከማርያም በፊት ለመኖሩ አንቀጽ የለውም አደለ? ምክንያቱም እና ምትፈልጉት ቃል በቃል እያለ እኛ ቃል በቃ እኛ የምንፈልገው ቃል በቃል ነው እና ኢየሱስ ክርስቶስ መላኩ ገብርኤል መጥቶ ምን ያላት፣ ወንድ ልጅ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ቆይ አንድ አዳምጠኝ። ከዛ መንፈስ ቅዱስ ይልሲጋርድልሻል ሳይሆን ይጸልልልሻል ብሏታል። በሌላ ሉቃስ ላይ ደግሞ አራቱም ወንጌላውያን የጻፉት ተመሳሳይ ነው። ችግር የለውም። አሁን መጠይቅ ለአንተ ይጸልልልሻል ምን ማለት ነው? ይጸልልሻል የሚል የለውም ወንድ ልጅም ተወለለሽ ነው ያለው። ተረጋጋ። ኢምፓየር መንፈስ ቅዱስም ይጸልልልሻል የሉል አይልም። አ እንደዚህ የሚል የለውም አንቀጽ ይጸልልልሻል የሚል አንብቦ ኮንቴክስቱ ሙሉን አንብቦ ችግር የለውም። እሺ ባቢ ቦታውን ታቋል። ይጸልልሻል እኔ በጣም ላውጣው ጠብቀኛለ እንዲ ይ መፀለል ምንድን ነው ነው ያልገባኝ ነገር። እኔም እኮ ያልገባኝ እሱ ነው። እኔም እኮ ያልገባኝ እሱ ነው። እናየዋለን እኮ ዮሐንስ ወንጌል ስንት ነበረ? ወይ ሉቃስ ላይ ያለው የመጀመሪያው ሉቃስ

ቆይ እኔ ፖዝ ሲሆን የወጣው እንዳይመስላችሁ በዚህ ስልክ በሁለተኛው ስልክ ያገኘሁት ሌላ ነው እዛ ደግሞ ታችሁ አራለ ባዱ ጠፋኝ እኮ በእናትህ ይጸልልልሻል የሚለውን እኔም ራሱ እንትን አላልኩትም ኧረ እኔ ቆይ አለ እኔ አገኘሁ አለ ቆይ እኔ ግን አሁን አይቼው አላውቅም እንትን አገኘሁ ኧረ እኔ አገኝ እኔ አለ ቆይ ቆይ አንዴ ቆይ እሺ፣ እስክታገኙ ሰዓት እንትን ከምንል ደግሞ ወደኔ ጥያቄ ግቡልኝ እና ከዛ ደግሞ እንመለሳለን። ግር የለውም ሱራ ስምንት ቁጥር አንድ እንትን ካልከው ወይም የዩና ስም ምዕራፍ አራትን ስ አንዱን ክፈት አንዱን ክፈት፣ መክፈት ትችላለህ? ናቲድ ወይም እነሱ ይከፍቱላል እኮ እንትን እያልኩት ነው። አንድ ስልክ ስለሆነ ከዛ ላይ እያወጣሁት ስለሆነ ነው። አሃ የቱ ጋር ነበር ያለው መሰለ፣ ዳጊ ልዑል መንፈስ ያድርብሻል፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልልሻል ምናምን ነገር ነው አይደለም። ሉቃስ አንድ ሰላሳ አምስት ነው ዳጊ። ሉቃስ አንድ ሰላሳ አምስት እስከ ሰላሳ ዘጠኝ ያለው ነው። ወደ ሀሳብ እንድትገባ አገኘት ዳጊ ሉቃስ አንድ ሰላሳ አምስት እስከ ሰላሳ ዘጠኝ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸለልልሻል ማለት አዎ፣ ምን ማለት መላኩ፣ መልሶ እንዲያላት አንተ፣ በጣም የሚገርም ነው፣ ግን እንዴት በቃ አምሮ ወይም እንቅልፍ መጥቶብኛል። የልዑል መላኩ መልሶ እንዲያላት አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ሀይል ይጸለልልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ይላል ልጸልልሻል ጽፎታል እዛ ጋር ግን፣ ምን ማለት እንደሆነ ለእኔ ራሱ አልገባኝም። አራቱም ወንጌላውያን የጻፉት ኮንቴክስት እንዳለ በወንጌላቸው አንድ አይነት ነው። ገባህ? ችግር የለውም። መጀመሪያ ሉቃስ ብለኛል፣ ዮሐንስ ብለኛል። እንደገና ማስ ፈልገ አልአለይን እንትን ኢምፓየር እኔ አሁን ጥያቄ ማርያም ከማን ነው የጠነሰችው በመንፈስ ቅዱስ እሺ አባቱ ማን ነው እግዚአብሔር እኮ ታድያ ከመንፈስ ቅዱስ ጠነሳ እንዴት አባቱ እግዚአብሔር ሊሆንቻል መንፈስ ቅዱስ ከማን ጋ ነበር በፊት ነበረው መንፈስ ቅዱስ ለብቻው አምላክ አይደለም እንዴት ለብቻው መንፈስ ቅዱስ አምላክ ይሆናል? አብ ወልድ መንፈስ ቅዱስ ነው። አይደለም አብ ወልድ መንፈስ ቅዱስ ለብቻው አምላክ አይደለም። አብ አባቱ ነው፣ ወልድ ልጁ ነው። መንፈስ ቅዱስ ያገናኛቸው ዘ ሆሊ እስፕሪት የሚባለው ነው እኮ። ማንና ማን ነው የሚያገናኘው? አብና ወልድ ነው እንዴ። ማርያም የጸነሰችው ከማን ነው? በመንፈስ ቅዱስ እኮ ነው። ከመንፈስ ቅዱስ አይደል? ታዲያ መንፈስ ቅዱስ ራሱን የቻለ አ